በእንጀራ እናቷም ትሰቃዩ ተማሪ ሉሊትን ክፍል ይዘንላችሁ ቀርበናል። አልማዝ እንግዲህ በመጨረሻም ትይዛለች። ከሊብ እንግዲህ እስካሁን ይህ ወሬ ብቻ እያል የነበረ ዛሬ በተግባር ወይዘሮ አልማዝን እንግዲህ አግቷታል። ከአገታት በኋላ እንግዲህ ሉሊትም ወይም የእኔ ብቸኝነት ተሰማኝ፣ ጭቅጭቋን አፈቀኝ። ሉሊትም እኔ ሉሊት በጣም ያናደደችኝ፣ እንዴት ሉሊት እንዴት በዚህ ይህን ያህል ታዝንላታለች እንዴ? ለእሷ እኮ በጣም ጠላቷ ነበረች። እና እንግዲህ ሉሊትንም ካያቸዋል፣ ከታገተችበት ሲፈቷት አይተናል። ከሌሊት እንግዲህ በጣም አባቴን አንቺ ነሽ የገደልሽው የት ነው ያረግሽው፣ አንቺ ነሽ የገደልሽው ብሎ እንግዲህ ሲያሰቃያት ነበረ። እሱን ደግሞ ሲይዙት ብለው እንግዲህ ከሊብን ወደ እንትኑ አካባቢ ሲያይ አይተውት ደርሰውላታል ማለት ነው። በመጨረሻም እንግዲህ ለእልቴና ሉሊት ፈተዋታል። ግን ለአለማ ዚህ በምራሱ ሲያንሳት ነው ማለት ነው። እኔ ከሊብ ዛሬ አስደስቶኛል። ለምን ባለፈው እንግዲህ ሞት ናፍቆሻለኝ የምትናገሪ ከሆነ ተናገሪ ሲያት ነበር። እሷ ደግሞ አባት ግን እኔ አልገደልኩትም ደግሞ ቢሞት ደግሞ ለዚህ ጠንቋይ ስትለው ነበር። እና ቤተሰቦች በቀጣዩ ዘላችሁ እስከምንቀርብ ሰላም